እንኳን ወደ እውነት ቴክ ዩቱብ ቻናል መጣችሁ። ስሜ እውነት ነው። በዚህ ቪዲዮ የማቀርብላችሁ እጅግ በጣም ጠቃሚ የሆነ ሰባት መጽሐፍትን ማንበብ ያለብን ምክንያቶች ለእናንተ እነግራችኋለሁ። አሜሪካ ውስጥ በ2016 በተሰራው ሰርቬይ መሰረት ከ50 ፐርሰንት በላይ የሆኑ ከ18 ዓመት በላይ የሆኑ ሰዎች መጽሐፍት እንደማያነቡ ተናግረዋል። ይህም ደግሞ ልክ ከአንድ ዓመትና ከዛ በላይ ባለ ጊዜ ውስጥ አሜሪካ ውስጥ ብዙ ጊዜ ላይብረሪ ና በቀላሉ መጽሐፍ መግዛት የሚቻልበት ሁኔታዎች የተመቻች ሆኖ እንኳን ሀምሳ ፐርሰንት ሕዝብ የማያነብ ከሆነ ወደ ኢትዮጵያ ስንሄድ ደግሞ መጽሐፍትን የማያነቡት ሰዎች ቁጥር ብዛት ከ ከሀምሳ ፐርሰንት በላይ መሆኑ ምንም አያጠራጥርም። የአሁኑ ዓላማ ደግሞ ሰባት መጽሐፍትን የሚያነቡ ሰዎች የሚያገኛቸውን ጥቅሞች ለእናንተ ማሳወቅ ነው። አንደኛው ምክንያት መጽሐፍትን ስናነብ አስተሳሰባችንን ያሳድግልናል እንዲሁም ደግሞ የማስታወስ ችሎታችንን በእጥፍ በእጥፍ ያሳድግልናል። ብዙ ጊዜ መጽሐፍትን የሚያነቡ ሰዎች የተለያዩ ታሪኮችና ምሳሌዎችን የመጥቀስ ብቃት አላቸው። በህይወታችን ላይ አንዳንድ በጣም ወሳኝ የሆኑ ክስተቶች ሲፈጸሙ በቀላሉ ውሳኔ ለመወሰን አያስቸግራቸው። ሌላው ደግሞ መጽሐፍትን በማንበብ ስለፈለግነው ነገር እራሳችንን ማስተማርና ስለዛ ነገር ማሻሻል ማሳወቅ እንችላለን ማለት ነው። ሁለተኛው መጽሐፍትን ማንበብ ያለብን ምክንያት ጭንቀትን ስለሚቀንስልን ነው። ብዙ ጊዜ በህይወታችን በሚያጋጥሙን ችግሮች ልንጨነቅ እንችላለን። የሚገርመው ነገር ግን ብዙ ጊዜ መጽሐፍትን የሚያነቡ ሰዎች አልጋ ላይ ቁጭ ብለው ከሆነ የሚያነቡት እራሳቸውን በሚያነቡት ነገር ውስጥ ስለሚከቱና ሌላውን ነገር ሁላ ስለሚረሱ ሰውነታቸው ሪላክስ ያደርጋል። በዚህ ጊዜ የሚሳስባቸውን ነገር ስለሚረሱት ጭንቀታቸውም ይቀንሳል ወይም ይጠፋል ማለት ነው። ሶስተኛው መጽሐፍትን ማንበብ ያለብን ምክንያት ደግሞ ጥሩ አስተሳሰብን ጥልቅ አስተሳሰብን እንዲሁም ደግሞ የፈጠራን ችሎታን ለማዳበር ነው። ለዚህ ምሳሌ የምሰጣችሁ ደግሞ ቶማስ ኤዲሰን ነው። ቶማስ ኤዲሰን ብዙ ሰዎች አምፖልን ሰራ ይሉታል፣ ግን አምፖልን አልሰራም። ቶማስ ኤዲሰን ያደረገው ምንድን ነው? አምፖል ከእሱ በፊት ተሰርቶ ነበር፣ ግን ለብዙ ሰዓት መቆየት አይችልም ነበር። ቶማስ ኤዲሰን እና የእሱ ሰራተኞች ጊዜያቸውን በመሰዋት ከብዙ ሙከራዎች በኋላ አሁን የምንጠቀምበትን ለብዙ ጊዜ ያለምንም ችግር ልናበራው የምንችለውን አምፖል አሻሽሎ መስራት ችሏል። አራተኛው መጽሐፍትን ማንበብ ያለብን ምክንያት ደግሞ የምናውቃቸውን ቃላት ይጨምርልናል። መጽሐፍትን ስናነብ የተለያዩ ቃላቶችንም አብረን እንደጋግማቸዋለን። የተለያዩ መጽሐፍቶችን ስናነብ ደግሞ ከተለያዩ መጽሐፍቶች የተለያዩ ቃላትን እንማራለን። ቃላትን ተምረን ስናስታውሳቸው ደግሞ በንግግር ላይና ሀሳባችንን ለመግለጽ ይረዱናል። በሆነ አጋጣሚ በህዝብ ፊት ንግግር ማድረግ ካለባችሁ መጽሐፍትን በማንበብ ባገኛቸዋቸው ቃላቶች ተጠቅማችሁ በአጭሩ ለሚሰማችሁ ሰዎች የምትፈልጉትን ሀሳብ በቀላሉና ጥርት ባለ ሁኔታ ማስተላለፍ እንድትችሉ ያደረጋችኋል ማለት ነው። ሌላው ደግሞ ከሰዎች ጋር ንግግር በምታደርጉበት ጊዜ የሰዎችን ሀሳብ በቀላሉ ለመረዳትና የእኛን ሀሳብ ደግሞ በቀላሉ ለእነሱ ለማስረዳት መጽሐፍት ይጠቅሙናል። አምስተኛው መጽሐፍትን ማንበብ ያለባችሁ ምክንያት ደግሞ መጽሐፍትን ማንበብ እንቅልፍ እንድንተኛ ይረዳናል። ይሄም ለምን ሆነ ካላችሁ፣ ቅድም የሰጧችሁን ምሳሌ በመመርኮዝ ብዙ ጊዜ መጽሐፍት የሚያነቡ ሰዎች አልጋ ላይ ሆነው ሊያነቡ ይችላሉ። በዚያን ጊዜ ሰውነታቸው ሪላክስ ስለሚሆንና ያለባቸውን ችግሮች ወይም ሌሎች ነገሮችን ረስተው ራሳችን ወደ መጽሐፉ ከተው አትኩሮታቸውና ሀሳባቸው በዛ ላይ ስለሚሆን ከተወሰነ ደቂቃ በኋላም ደግሞ አእምሯቸው የድካም ስሜት ሊሰማው ስለሚችል እንቅልፍ በቀላሉ ሊወስዳቸው ይችላል ማለት ነው። ለምሳሌ አብዛኞቻችን ከመተኛታችን በፊት ስልካችንን እንጠቀማለን። የስልክና የላፕቶፕ መብራቶች አይናችንን ከመጉረታቸው በተጨማሪ ከነሱ የሚወጣው ሰማያዊ ቦግታ እንቅልፍ እንዳንተኛ ያደርገናል። ይህም ደግሞ በሪሰርች ተረጋግጧል። ስድስተኛው መጽሀፍትን ማንበብ ያለብን ምክንያት በእኔ በኩል በጣም ጠቃሚ የምለው ነው። አለማችንን የቀየሩና በህይወታቸው በጣም ሰክሰስፉል የሚባሉ ሰዎች ከሚያደረጓቸውና ሌሎች ሰዎች እንዲያደረጉ ከሚመክሯቸው አንዱ መጽሀፍትን ማንበብ ነው። ለምሳሌ ለብዙ ተከታታይ ዓመታት የዓለማችን አንደኛ ሀብታም የሆነው ቢልጌትስ አንዱ በጣም ከሚመክረው ነገሮች መጽሀፍትን ማንበብ ነው። እሱም ደግሞ ስራዬ ብሎ ቫኬሽን ወስዶ ብዙ መጽሐፍትን በአንድ ጊዜ ውስጥ ማንበብ ይወዳል። እሱም ደግሞ አንብቦ የወደዳቸውን መጽሐፍት በራሱ ዌብሳይት ላይ ፖስት ያደርጋቸዋል። በተጨማሪም ዋረን በፊት የሚባለው የዓለማችን አንደኛ ኢንቨስተር በእለት ተዕለት ከሚያደርጋቸው ነገሮች ውስጥ መጽሐፍትን ማንበብ ነው። እሱ እንደተናገረው ከሆነ በቀን ውስጥ ከአምስት ሰዓትና ከዛ በላይ ቁጭ ብሎ ያነባል። ሰባተኛውና የመጨረሻው ሁላችንም መጽሐፍትን ማንበብ ያለብን ምክንያት ደግሞ በህይወት ካለፉ እንዲሁም እኛ በጣም በአእምሮ ጥልቅ ናቸው ከምንላቸው ሰዎች አሁን ግን ማግኘት የማንችላቸው፣ ምክንያቱም የዛሬ ብዙ አመት በፊት ስለኖሩ ማለት ነው። ከነሱ ሰዎች እውቀታቸውን እንድንማር ያደርገናል። እነሱ ከዚህ በፊት በጻፉት መጽሐፍ ወይም ሌሎች ሰዎች ስለነሱ በጻፉት መጽሐፍ ተመርኩዘን የእነሱን እውቀት ቁጭ ብለን በማንበብና በማጥናት ብቻ እነሱ የተረዱትን ነገር እኛም መረዳት እንችላለን ማለት ነው። ይህ ሁላ እውቀትና ይህ ሁላ ኢንፎርሜሽን የተቀመጠው መጽሐፍት ውስጥ ነው ማለት ነው። በዚህ መንገድ ደግሞ እኔ ከምወዳቸው መጽሐፍቶች ውስጥ አንዱ ማስተር ኪቱሪችስ የሚባለው በናፖሊዮን ሂል የተጻፈ መጽሐፍ ነው። ናፖሊዮን ሂል ይህንን መጽሐፍ ለመጻፍ ከ1 ዓመት በላይ ፈጅቶበታል። ያደረገው ምንድን ነው? በዚያን ጊዜ በጣም ውጤታማ የሚባሉትን ሰዎች እየዞረ ኢንተርቪው በማድረግ እዛ ውጤት ላይ እንዴት ሊደርሱ እንደሚችሉ እየመዘገበ ጥርት ባለ ሁኔታ ለሰዎች አቅርቧል። ይህ መጽሐፍ ደግሞ ከዛሬ ብዙ ዓመታት በፊት የወጣ ቢሆንም እስካሁን ድረስ አዳዲስ ህትመቶች እየወጡ ብዙ ሰዎች እያነበቡ ይጠቀሙበታል። አብዛኞቻችሁ የምታውቁት ማርክ ዛከርበርግም ፌስቡክን የሰራው ሰውዬ ማለት ነው፣ የራሱን የሪዲንግ ቻሌንጅ ፌስቡክ ፔጅ ላይ ከፍቶ ሰዎች እንዲያነቡ እያበረታታ ነው ያለው። በዚህ ቪዲዮ ብዙ ነገር እንደምታውቁበት ተስፋ አለኝ። በቻናል ውስጥ ገብታችሁ የመጽሐፍትን ንባቦች ማግኘት ትችላላችሁ። ከእውነት ቴክ ዩቱዩብ ቻናል እውነት ነኝ። ሳምንት በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ሰላሙ ነው።